ጤና ይስጥልኝ፣ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በፓሪስ ዳይመንድ ሊግ ዛሬ ምሽት ኢትዮጵያውያን አትሌቶች ለአሸናፊነት ይጠበቃሉ። በውድድር ዓመቱ ስምንተኛ ከተማ በሆነችው የፈረንሳ መዲና ፓሪስ ኢትዮጵያውያን አትሌቶች ዛሬ ምሽት በሶስት ርቀቶች ነው የሚሳተፉት። በወንዶች አምስት ሺ ሜትር አምስት ኢትዮጵያውያን አትሌቶች ይሳተፋሉ። በርቀቱ አራተኛው ፈጣን ሰዓት ያለው የሚፍቀ ጀልቻ ደግሞ ለአሸናፊነት ቅድመ ግምቱን ያገኘው አትሌት ሆኗል። አትሌት መዝገቡ ስሜ፣ ሳሙኤል ተፈራ፣ አዲሱ ይሁኔና ገመችው ዲዳ ምሽት በውድድሩ የሚጠበቁ ሌሎች ኢትዮጵያውያን አትሌቶች ናቸው። በሴቶች ሶስት ሺ ሜትር መሰናክል ደግሞ አትሌት ሲምቧለማየሁና ሎሚ ሙለታ ከ ኬንያዊቷ የርቀቱ መሪ ፌዝ ቸሪቲች ጋር የሚያደርጉት ፉክክር ከወዲሁ ተጠባቂ ሆኗል። በሴቶች 1500 ሜትር ደግሞ ሁለተኛውን ፈጣን ሰዓት ማስመዝገብ የቻለችው ብርቄ ኃይሎም ከኬንያና የእንግሊዝ አትሌቶች ጋር የምታደርገው ፉክክር ተጠባቂ ሆኗል። ወርቅነሽ መሰለ፣ ነጻነት ጉደታና ሳሮን በርሄ ምሽት በርቀቱ የሚጠበቁ ሌሎች ኢትዮጵያውያን አትሌቶች ናቸው። በስድስተኛው የመላው ኢትዮጵያ ጨዋታዎች የአትሌቲክስ ውድድሮች ዛሬ ሲጀመሩ በ10000 ሜትር ወንዶች ፍጻሜ አትሌት ኦዳ ለሜቻ ከኦሮሚያ ክልል አሸነፈ። አትሌቱ 30 ደቂቃ ከ28.4 ሴኮንድ ነው የጨረሰበት ርቀቱን በበላይነት ለማጠናቀቅ አትሌት ከድር ለሚቻ ደግሞ በተመሳሳይ ከኦሮሚያ ክልል ሁለተኛ ደረጃን ይዞ አጠናቋል። አትሌት ተካ በርሃ ከትግራይ ክልል ሶስተኛ ደረጃን በመያዝ ጨርሷል። በጅማ ከተማ እየተካሄደ በሚገኘውና ና አራተኛ ቀኑን በያዘው የመላው ኢትዮጵያ ጨዋታዎች ሌሎች የማጣሪያና ና የፍጻሜ ውድድሮችም በመካሄድ ላይ ይገኛሉ። በዚህ ስድስተኛው መላው ኢትዮጵያ ጨዋታዎች ላይ ቆይታ እናድርጋለን። ክቡራትና ክቡራን ተመልካቾቻችን ውድድሩ ከተጀመረ እንግዲህ ዛሬ አራተኛ ቀኑ ላይ ደርሷል። ቀደም ብዬ እንዳነሳሁት የአትሌቲክስ ውድድሮች ዛሬ ተጀምሯል። የአስር ሺ ሜትር የወንዶች ፍጻሜን አነሳን። ከዛ በመቀጠል ደግሞ ከአትሌቲክስ ወጣ ስንል የብስክሌት ውድድሮችም ዛሬ መደረግ ጀምረዋል። በዋናነት የብስክሌት ውድድሩ በዚህ በስድስተኛው የመላው ኢትዮጵያ ጨዋታዎች ላይ ምን ይመስላል የሚለውን አጠቃላይ መረጃ ደግሞ ወደ እናንተ የምናደርስ ነው የሚሆነው። ባልደረባችን ተመስገን አለባቸው በቀጥታ መስመራችን ላይ ይገኛል። ተመስገን እንደምንዋልክ። የብስክሌት ውድድር እንግዲህ ዛሬ በይፋ ተጀምሯል። የብስክሌቱንና ሌሎችን አጠቃላይ ውድድሮችን አካተ መረጃዎችን ማድረስ ትችላለህ? አመሰግናለሁ ደግነት፣ ቀደም ሲል እንዳነሳው ስድስተኛው የመላው ኢትዮጵያ ጨዋታ ዛሬ አራተኛ ቀኑን ይዟል። የተለያዩ የፍጻሜና የማጣሪያ መርሃ ግብሮች እየተከናወኑ ነው የሚገኙት። በጠዋቱ መርሃ ግብር የ10 ሺህ ሜትር የወንዶች ውድድር ተከናውኖ የኦሮሚያ አትሌቶች በበላይነት አጠናቋል። አንደኛና ሁለተኛ እንዲሁም ደግሞ ከትግራይ ክልል ሶስተኛ ደረጃን ይዞ ማጠናቀቁ ይታወቃል። ረፋር ላይ ሌላኛው የተደረገው ጨዋታ የብስክሌት ውድድር ነበር። በዚህ የብስክሌት ውድድር እንግዲህ አራት ክልሎችና ሁለት ከተማ አስተዳደሮች ናቸው ተሳትፎ ሰልፍ ያደረጉት 120 ኪሎ ሜትር በሸፈነው እና 11 ዙሮች በነበሩት በዚህ ውድድር የትግራይ ክልላት ብስክሌተኞች አንደኛ እና ሁለተኛ ደረጃን ይዘው ሲያጠናቅቁ፣ እንዲሁ የአዲስ አበባ ከተማ አስተዳደርን የወከለው ብስክሌተኛ ደግሞ ሶስተኛ ደረጃን በመያዝ አጠናቋል። በተለይ እልህ አስጨራሽ ፍክክር የተመለከትንበት የብስክሌት ውድድርን ነው ዛሬ በወንዶቹ በኩል በነበረው ውድድር የተመለከትነው ነው። ከነዚህ ከሁለት ከተማ አስተዳደር እና ከአራት ክልሎች የተውጣጡት 50 ብስክሌተኞች እንግዲህ አብዛኛውን ዙር እርስ በርስ ተጠባብቀው ሲሄዱ ነበር የተመለከትነው። ውድድሩ ሊጠናቀቅ ሁለት ዙሮች በቀሩት ወቅት ነው እንግዲህ አሸናፊያት ብስክሌተኞችን መለየት የቻለው ማለት ነው። መነጣጠል የቻሉት በዚህን ወቅት ነበር። ከዚያም በፊት በነበሩ ሰፋ ላሉ ዙሮች ግን ተጠባብቀው እርስ በርስ አንዱ አንደኛውን እየተጠባበቀ የነበረውን ሂደት ነው የተመለከትነው። የብስክሌት ስፖርት እንግዲህ ሀገራችን በኦሎምፒክ የምትወከልበት የስፖርት አይነት እንደሆነ ይታወቃል። ተመልካቾቻችን ከተመስገን ጋር የነበረን ቆይታ ተቋርጧል። ለነበረው የድምፅ ጥራት ይቅርታ እንጠይቃለን። ወደ ውጭ ስፖርታዊ መረጃዎች በቀጥታ እናልፋለን። በፊፋ የዓለም ክለቦች ዋንጫ አትሌቲኮ ማድሪድ፣ ኢንተር ሚያሚና ቦታፎጎ ሲያሸንፉ ፓርሰን ጀርመን ተሸነፈ። ከምድብ ሁለት አትሌቲኮ ማድሪድ የአሜሪካውን ክለብ ሲያትል ሳውንደርስን ሶስት ለአንድ ሲያሸንፍ ፓብሎ ባሪዮስ ሁለት ግቦችን ለአትሌቲኮ ማድሪድ አስቆጥሏል። አክሲል ቪትስል ደግሞ ሌላኛዋን ግብ ያስቆጠረው ተጫዋች ነው። ከዚሁ ምድብ የአውሮፓ ሻምፒዮኑ ፓሪሰን ጀርመን ሳይጠበቅ በብራዚሉ ክለብ ቦታፎጎ አንድ ለባዶ ሲሸነፍ ኢጎር ጀሱስ ብቸኛዋን የማሸነፊያ ግብ ያስቆጠረው ተጫዋች ነው። ምድቡን ቦታፎጎ በስድስት ነጥቦች ሲመራው፣ ፓሪሰን ጀርመንና አትሌቲኮ ማድሪ ደግሞ በእኩል ሶስት ነጥቦች ይከተላሉ። ከምድብ አንድ ኢንተር ማያሚና ፓልሜራስ ተጋጣሚዎቻቸውን አሸንፈዋል። ኢንተር ማያሚ የፖርቹጋልን ፖርቶን ሁለት ለአንድ ሲያሸንፍ፣ ቴላስኮ ሴጎቪያና ሊዮኔል ሜሲ ሁለቱን የማያሚን ግቦች ያስቆጠሩ ተጫዋቾች ናቸው። ማሸነፊዋንና ማራኪዋን ግብ ማስቆጠር የቻለ ሊዮኔል አንድሬስ ሜሲ ለኢንተር ሚያሚ ሀምሳኛ ግቡ ሁና ተመዝግባለች። ከዚሁ ምድብ የብራዚሉ ክለብ ፓልሜራስ የግብፁን ክለብ አላሊን ሁለት ለባዶ ሲረታ ዊሳም አቡዋሊ በራሱ መረብና ና ሆዜ ሎፔዝ ደግሞ ግቦችን ያስቆጠሩ ተጫዋቾች ናቸው። ምድቡን ፓልሜራስና ኢንተር ሚያሚ በእኩል አራት ነጥቦች እየመሩት ይገኛሉ። በዓለም የክለቦች ዋንጫ ሁለተኛ የምድብ ጨዋታዎች ዛሬ ምሽት ቸልሲ ከፍላሚንጎ እና ባየር ሙኒክ ከቦካ ጁኒየርስ የሚያደርጓቸው መርሃ ግብሮች ተጠባቂ ናቸው። ቸልሲ እና ባየር ሙኒክ ዛሬ ምሽት ካሸነፉ ወደ ቀጣዩ ዙር ማለፋቸውን ያረጋግጣሉ። ነጻ ነጫን ያሉት ተጨማሪ አለው የዓለም ክለቦች ዋንጫ ዛሬ ምሽትና ሌሊት አራት መርሃ ግብሮችን በማስተናገድ ሲቀጥል በታሪኩ ለመጀመሪያና ለመጨረሻ ጊዜ በ221 የመድረኩን ዋንጫ ማሳካት የቻለው የእንግሊዙ ክለብ ቼልሲ ለፍጻሜ ደርሶ ዋንጫ ከተነጠቀው የብራዚሉ ፍላሚንጎ የምድብ ሁለተኛ ጨዋታውን ያደርጋል። በምድብ አራት ስር የሚገኙት ሁለቱ ክለቦች በቅዳሚ ጨዋታቸው ቼልሲ ኤሌ ጋላክሲን፣ ፍላሚንጎ ኤስፐራንሴን በተመሳሳይ የ2 ለ0 ውጤት ምርታታቸው ይታወሳል። በኔቶና ፈርናንዴስ ግቦች የመጀመሪያ ጨዋታውን በድል የተወጣው ቼልሲ ዛሬ ከብራዚሉ ጠንካራው ክለብ ፍላሚንጎ ከባድ ፉክክር ይገጥመዋል ተብሎ ይጠበቃል። ምንም እንኳን ፍላሚንጎ እንደ ኮሪንቲያንስና ሳኦ ፖሎ የመድረኩን ዋንጫ ማሳካት ባይችልም በ2019 ለፍጻሜ ደርሶ በሊቨርፑል አንድ ለዜሮ ከተረታ በኋላም ዳግም በጠንካራ ቁመናው የቀረበ ይመስላል። ሁለቱ ክለቦች ከ27 ዓመታት በፊት በወዳጅነት ጨዋታ ከተገናኙ በኋላ በሚያደርጉት የመጀመሪያ የነጥብ ጨዋታ ቼልሲ በበላይነት የማጠናቀቅ ቅድመ ግምት ቢያገኝም በቀላሉ ይህንን ያደርጋል ተብሎ አይጠበቅም። በባለፉት ዘጠኝ ጨዋታዎች ሽንፈት አለማስተናገድና በብራዚል ሴሪያ ከ20 ጨዋታዎች በአንዱ ብቻ መሸነፉ ጥንካሬውን ያመለክታል። በጨዋታው የቀድሞ የቸልሲ ተጫዋቾች የአሁኑ የፍላሚንጎ አሰልጣኝ ፊሊፔ ሊዊስ እና አዲሱ የክለቡ ፈራሚ ጆርጊኒዮ ሰማያዊዎቹን በተቃራኒነት ይገጥማሉ። ምሽት ራ ሰዓት በሚደረገው ጨዋታ የቸልሲው አዲሱ ፈራሚ ሊያም ዴላፕ በቋሚነት የመሰለፍ እድል እንዳለው ሲነገር፣ ዌስሊ ፎፋና በጉዳት ከጨዋታው ውጪ ነው። ማርክ ኩኩሪያ ዛሬ ከተሰለፈ በአመቱ አምሳ ጨዋታዎችን ያደረ ያደረገ የክለቡ ብቸኛው ተጫዋች ይሆናል። በብራዚሉ ክለብ በኩል አሌክሳንድሮ ከጉዳት መልስ የመጀመሪያ ጨዋታውን ያደርጋል ተብሎም ይጠበቃል። በምድቡ በሚደረገው ሌላኛው ጨዋታ ሁለቱ ተሸናፊ ክለቦች ሎስ አንጀለስ እና ኤስፕራንሴ ዲ ቱኒዝ ለሊ 7 ሰዓት እርስ በርስ ይገናኛሉ። የአሜሪካው ክለብ አንጋፋ ተጫዋቾችን ሁጎ ሎሪስን እና ኦሊቬ ዥሩን የመሳሰሉ ተጫዋቾችን በመያዝ ለመጀመሪያው ድል ወደ ሜዳ ሲገባ የአፍሪካው ተወካይ ኤስፕራንሴም ለ3 ነጥብ ይፋልማል ተብሎ ይጠበቃል። ቀደም ብሎ በሚደረገው የምድብ ሶስት ጨዋታ ቤኔፊካ ካቻ ውጤት ማግስት አስር ግቦችን ካስተናገደው ኦክላንድ ሲቲ ምሽት አንድ ሰዓት ይጫወታል። በመጀመሪያው ጨዋታው ከቦካ ጁኒየርስ ጋር ሁለታቻ የተለያየው ቤኔፊካ ዛሬ በበርካታ ግቦች ታጅቦ ያሸንፋል በሚል ቅድመ ግምቱን አግኝቷል። በርካታ ተጫዋቾቹ በተለያዩ የስራ መስኮች ላይ የተሰማሩ ቢሆንም በእግር ኳሱም እስከ መጨረሻው ለመታገል መዘጋጀቱን ኦክላንድ ሲቲ በአሰልጣኙ በኩል አሳውቋል። በምድቡና በዕለቱ ተጠባቂው መርሃ ግብር ውድድር ሌሊት 1 ሰዓት በባይር ሙኒክና በቦካ ጆኔርስ መካከል ይደረጋል። ሁለቱ ክለቦች ከ24 ዓመታት በኋላ የሚገናኙ ሲሆን በአንድ መቶ ዓመታት ውስጥ ደግሞ ለአራተኛ ጊዜ የሚገናኙበት መድረክ ነው። የቪንሴንት ኮምፓኒ ቡድን በ2020 የመድረኩን ዋንጫ ለመጀመሪያ ጊዜ ካሳካ በኋላ ለሁለተኛው ጥሩ ጅምር አድርጓል። ክለቡ ዛሬ 3 ነጥብ ካሳካም ወደ ቀጣይ ዙር ማለፉን ያረጋግጣል። ይሁንና በሌሊቱ ጨዋታ የአርጀንቲናው ክለብ የመጀመሪያ ድሉ ለማግኘት ወደ ሜዳ እንደመግባቱ ጨዋታው ከባድ ፉክክር ያስተናግዳል ተብሎ እንዲጠበቅ አድርጎታል። የሁለት ጊዜ የዌምብልደን ሻምፒዮኗ ፔትራ ኪቪቶቫ ከቴኒሱ ዓለም ራሷን ልታገል መሆኑን አሳወቀች። የቀድሟ የዓለም ቁጥር ሁለቷ ኪቪቶቫ 19 ዓመታትን በዘለቀው የውድድር ዘመኗ 31 ዋንጫዎችን ማሸነፍ ችላለች። ዮሴፍ ሹምዬ ተጨማሪ አለው። ሁለት የዊምብልደን ዋንጫዎችን ጨምሮ 31 ክብሮችን አሸንፋለች። ለ19 ዓመታት የዘለቀ የስኬት ጉዞም ነበራት። የመጀመሪያ ልጇን አግኝታ ወደ ውድድር ከተመለሰች ገና ወራት የተቆጠሩ ቢሆንም አሁን ግን የሜዳ ቴኒስን ለአንዴና ለመጨረሻ ጊዜ ልሰናበት ነው ብላለች። ከቼክ ሪፐብሊክ የተገኘችው ኮከብ ፔትራ ኪቪቶቫ ሁለት አስርተ ዓመታት ለተጠጋ ጊዜ በሴቶች ሜዳ ቴነስ ስሟ ሳይነሳ ያለፈበት ወቅት የለም። ከ600 በላይ ፍልሚያዎችን አድርጋ ታላቁንም ዊምብልደን ሁለት ጊዜ አሸንፋለች። ለ27 ሳምንታት ደግሞ የዓለም ቁጥር ሁለት ነበረች። በውድሩ ታሪክ ታላቅ ስምና ዝና ካላቸው ጥቂት ትንስቶች መካከል አንዷም ነበረች። የመጀመሪያ ልጇን ለመውለድ 15 ወራት ከውድድር ርቃ የነበረችው ኪቪቶቫ ካለፈው የካቲት ወር ጀምሮ ደግሞ ወደ ውድድር ተመልሳ ነበር። አሁን ታዲያ የፈረንጆቹ 2025 ከመጠና ቀቁ በፊት ራኬቷን እንደምትሰቅል እወቁልኝ ብላለች። ከስንብቷ በፊት ግን ሁለት ጊዜ በነገሰችበት ዊምብልደን ለአንዴና ለመጨረሻ ጊዜ ትወዳደራለች። ይህን ውሳኔ መወሰን ለእኔ ቀላል ባይሆንም የምሰናበተው ግን በፈገግታ ነው ስትልም ትደመጣለች። ኪቪቶቫ የመጀመሪያ የግራንድ ስላም ክብሯን ያሸነፈችው ገና በ21 ዓመቷ ነበር። ያኔ ማሪያ ሸራፖቫን 6 ለ3 እና 6 ለ4 አሸንፋ የዋንጫው ባለቤት ስትሆን ታላቁን ውድድር በማሸነፍ በዕድሜ ትንሿ ነበረች። ሁለተኛ የዊምብልደን ዋንጫዋን ደግሞ በ2014 አሸንፋለች። ያኔ 24 ዓመቷ ላይ ላይ የነበረችው ኪቪቶቫ ካናዳዊቷን ዩጂኒ ቦቻርድን 6 ለ3 እና 6 ለዜሮ በሆነ ውጤት 55 ደቂቃዎችን ባልፈጀ ፍልሚያ ነበር የረታችው። ፔትራ ኪቪቶቫ ሀገሯን በመወከልም ስኬታማ ጊዜን አሳልፋለች። ከ2011 እስከ 2018 ባሉት ዓመታት ቼክ ሪፐብሊክን በመወከል ባደረገቻቸው ውድድሮች ስድስት ዋንጫዎችንም አሸንፋለች። በማድሪድ ኦፕን ሶስት ጊዜ ሻምፒዮን በመሆንም ከዓለም ቁጥር አንዷ አሪያና ሳባሌንካ ጋር የታሪክ ተጋሪ ነች። ሰላሳኛ ዋንጫዋን በሚያሚ ስታሸንፍ ዕድሜዋ ሠላሳ ሦስት 33 ነበር። በሚያሚ ኤሌና ሬባኪናን የረታችው ኪቪቶቫ 31ኛ ዋንጫዋን ደግሞ ዲያና ኪቪክን በማሸነፍ አግኝታለች። አሁን 35ኛ ዓመቷ ላይ የምትገኘው ፔትራ ኪቪቶቫ ከእንግዲህ ባሳካው ብዬ የምመኘው ክብር የለም፣ ሜዳ ቴኒስ ሁሉንም ነገር ሰጥቶኛል፣ ስትልም ትናገራለች። በ2016 በሪ ኦሎምፒክ የነሐስ ሜዳሊያ ያሸነፈችው ኪቪቶቫ በ2025 የዩኤስ ኦፕን ከተካፈለች በኋላ ከውድድር እንደምትገለልም ታውቋል። ባሳለፈቻቸው 19 አስደናቂ ውድር ዓመታት የማያቋረጥ ድጋፍ ለሰጧት ሁሉም ልባዊ ምስጋናዬ ይድረስ ብላለች። ተመልካቾች ከዜና ኢትዮጵያ የሰዓቱ የስፖርት ዜናችን በዚህ ተጠናቋል። ደግነት መኩሪያ ነበርኩ። በሰላም ዋሉ።